አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን፣ ክብራትና ክብራን አድማጭ ተመልካቾቻችን፣ ሙሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ ሦስት መረጃዎችን በተለይ የመምህራኖችን እንዲሁም የጤና ባለሙያዎችን ጥያቄ በተመለከተ ከመንግሥት በኩል አመሻሹን የወጣ መልካም ዜና አለ። ሙሉ ዝርዝሩን ወደ እናንተ እናደርሳለን። ሌላውና እጅግ በርካታ ኢትዮጵያኖችን ያስጨነቀ አንድ መረጃ ስለ መውጣቱ በዚህ ሰዓት ሰምተናል። ከፍተኛ የሆነ የሰደድ እሳት መነሳቱና እስካሁን ድረስ አለመብረዱን የያዘ ሪፖርት ይፋ ሆኗል። ይህም የት አካባቢ ነው የሚለውን ሙሉ ዝርዝር ወደ እናንተ ከማድረሳችን ባሻገር ለአዲስ ቆጣሪ ጠያቂዎች ሁሉ እጅግ በጣም ወሳኝና አንገብጋቢ የሆነ ጉዳይ ይህንን አዲስ ቆጣሪ ለማስመዝገብ ስትመጡ ማሟላት የሚገባችሁ ምን ምን ነው የሚለውን ከኢትዮጵያ ኤሌክትሪክ ኃይል አገልግሎት በኩል ከደቂቃዎች በፊት የወጣ መረጃ አለ። ይህንን መረጃ እንግዲህ ወደ እናንተ ይዘንላችሁ የምንመጣ ይሆናል። ቪዲዮን ላይክ፣ ቻናሉ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው።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 አሁን የወጣው ሪፖርት ያሰነበበን። ለሀገራችን ሰላም ለሕዝባችን አንድነት ድዋችሁ ጸሎታችሁ አይለየን እያልን ወደ ሌላው መረጃችን እናምራ። ሌላው እጅግ በጣም አንገብጋቢና ወሳኙ ለአዲስ የኤሌክትሪክ ቆጣሪ ጠያቂ ደንበኞች ሁሉ ከኤሌክትሪክ አገልግሎት በኩል የወጣ መረጃ አለ። ተቋማችን የኤሌክትሪክ አገልግሎት ተደራሽነትን ለማረጋገጥ ዘርፈ ብዙ ተግባራትን እያከናወነ ሲሆን አዳዲስ ደንበኞች የአገልግሎትን ተጠቃሚ ለማድረግ በሰፊው እየሰራም ይገኛል ብሏል። ስለሆነም የነጠላ ፌዝ ቆጣሪ ለማስገባት ወደ አገልግሎት መስጫ ማዕከላችን የምትመጡ አዲስ ደንበኞች የታደሰ የቀበሌ መታወቂያ፣ ፓስፖርት ወይንም መንጃ ፍቃድ እንዲሁም አንድ ሦስት በአራት የሆነ ጉርድ ፎቶ በመያዝ ያለምንም ውጣ ውረድ በቀላሉ መስተናገድ እንደምትችሉ ነው የገለጸው። የክራይ ቤት ተጠቃሚ ከሆነ ከባለቤቱ የተሰጠ የስምምነት ደብዳቤ ተጨማሪ ቆጣሪ ለማስገባት ከሆነ የኤሌክትሪክ ፍጆታ የተከፈለበት የመጨረሻ ደረሰኝ፣ ጥያቄው ለሽርክና ማህበር ከሆነ የሽርክና ማረጋገጫ ሰነድ ኮፒ በመያዝ መምጣት ይኖርባችኋልም ብሏል። በሌላ በኩል የቆጣሪ ጥያቄው ያቀረበው ቤቱን በመንግሥት ስም የተዋዋለ ተከራይ ከሆነ ከሚመለከተው የመንግስት አካል የተሰጠ ፍቃድ፣ የኪራይ ውልና ማንነትን የሚገልጽ የታደሰ መታወቂያ ማቅረብ ይጠበቅበታል። በዚህ አጋጣሚም በአገልግሎት መስጫ ማዕከላችን ላገኙት ማንኛውም የአገልግሎት ክፍያ ሕጋዊ ደረሰኝ እንዲቀበሉ እናሳስባለን ሲል ከሰዓታቶች በፊት የኢትዮጵያ ኤሌክትሪክ አገልግሎት ያወጣውን መረጃ ወደ እናንተ አድርሰናል። በመጨረሻም የመምህራኖችንና የጤና ባለሙያዎችን ጥያቄ በተመለከተ አመሻሹን የወጣ መልካም ዜና አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ ከተውጣጡ የንግድ ማህበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙሃን ተወካዮች ጋር ሁሉን አቀፍ ፍሬያማ ውይይት አድርገዋል። ውይይቶቹ በየዘርፉ ያሉ ፍላጎቶችና ተግዳሮቶችን በጠቅላይ ሚኒስትሩ ፊት ለፊት ለማቅረብ ዕድል የፈጠሩ ከዚያም አኳያ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አቅጣጫ የተሰጠባቸውና በረዥም ጊዜ የሚፈቱ ላይ ዳግም ትልቅ የተቀመጠ ሆኖ በስኬት መጠናቀቁን አገልግሎቱ ለፋና ዲጂታል በላከው ደብዳቤ አመላክቷል። ጠቅላይ ሚኒስትሩ ከንግድ ማህበረሰብ ተወካዮች ጋር ባደረጉት ቆይታ የማህበረሰብ ኢኮኖሚ ግንባታን የሚያፋጥኑ ተወዳዳሪነትንና ምርታማነትን የሚጨምሩ እንዲሁም የሥራ ባህልን የሚያሳድጉ ተግባራትን ይበልጥ የሚያጎለብቱና የሥራ ዕድል ፈጠራ እንዲያስፋፉ የሚያበረታቱ ናቸው። የሀገራዊ ልማት ወጥነትን በማሳካት ረገድ የንግድ ማኅበረሰብ ያለው ሚና ከፍተኛ በመሆኑ መንግሥት ለዘርፉ ምቹ የሆኑ ሕጋዊና ነባራዊ ሁኔታ እንዲፈጥር የማስቻል ሚና በከፍተኛ ትኩረት እየሠራ ነውም ተብሏል።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 መንግስት ከፖለቲካ ፓርቲዎች ጋር የሚያደርገው ቀጣይ ያለው ምክክር የሚመነጨው ሃሳብ ያለው ሁሉ በሀገር መንግስት በማህበረ ኢኮኖሚና ዲሞክራሲያዊ ስርዓት ግንባታ ሂደት ንቁ ተወካይ እንዲሆኑ የጀመረውን አካታች የዲሞክራሲ ስርዓት ግንባታ አጠናክሮ ለማስቀጠል ካለው ጽኑ እምነት ነው የተደረገውም ተብሏል። ከመምህራንና የጤና ባለሙያዎች ጋር ባደረጓቸው ምክክሮች ባለሙያዎቹ በሀገርና ትውልድ ግንባታ ሂደት ላበረከቱት ወሳኝ ሚናም አመስግነዋል። ይህ በእንዲህ እንዳለ በዘርፉ የሚታዩ ችግሮችን ከጤና ባለሙያዎችና ከመምህራን የደሞዝ ጭማሪ ጋር ተያይዞ የሚነሱ ጥያቄዎችን ለማሻሻል መንግስት ያለውን ቁርጠኝነት ማረጋገጡንም የመንግስት ኮሚኒኬሽን አገልግሎት መረጃ ያመላክታል። ሀገራዊ ትልሞች የሚሳኩት የሰብአዊ አቅም ልማት ሥራዎች በተሳካ ሁኔታ ሲከናወኑና የዜጎች ሁለንትናዊ ጤንነት ሲጠበቅ በመሆኑ ዘርፎቹ ለሀገር ግንባታ ቁልፍ ሚናቸውን በበለጠ ሁኔታ እንዲወጡ በዘርፉ ያሉ ተግዳሮቶችን ደረጃ በደረጃ ለመፍታት መንግሥት ቁርጠኛ መሆኑ ነው የተገለጸው። ደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ወደ እናንተ አድርሰናል። ከአንድ ሰዓት በፊት እጅግ በጣም ወሳኝና አነጋጋሪ የሆነን መረጃ ወደ እናንተ አድርሻለሁ። ያላያችሁ ካላችሁ መለስ ብላችሁ መመልከታችሁን እንዳትረሱ እያልኩኝ ቪዲዮን ላይክ ላይክ፣ ሼር ሼር አድርጉት። ለምሽት ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ